ሁላችሁም ሸርሸርሸር እያደረጋችሁ አባረታቱኝ። አላህ ስብሃነሁ ወተዓላ ሀገራችንን ሰላሙን አንድነቱን ፍቅሩን ያምጣልን። በየትኛውም ሀገር በሱዳን በማንኛውም ሀገር በጦርነት የሚሰቃዩ አገራችንን ሰላሙን ይፍጠርልን። ያረብ ያረህማን ያረብ፣ ሀገራችን ኢትዮጵያን የድሮውን ሰላም አንድነት ፍቅር ያምጣለን። ያረብ ፈላስቲን ሱዳን በጣም ብዙ የሚሰቃይ ሀገር አለና አላህ ሰላሙን ረህመቱን ያወርድልን፣ ያ ረብ። ብዙ ወንድሞቻችን እንደ ቅጠል እየረገፉ እየቀሩ ያቀሩ ነውና አላህ ሰላም ያደርግልን። ሸሂድ ለሆኑ ወንድሞቻችን በማላጅነት ፊርደውስ ነው። በጣም ብዙ ሰው ያለቃል እና ውዶች ከቻላችሁ እንግዲህ ነገ ሰኞ ነው፣ ከቻላችሁ ጹሙ፣ ካልቻላችሁ ደሞ ለሚጾሙ እህቶቻችን አስታውሱ ማለት ነው። አላህ ሀገራችንን ሰላምን፣ አንድነት ፍቅሮን ያንጣልን። አላህ ሀገራችን አንድነት፣ ሰላምን ፍቅሮን ያንጣልን እላለሁ ማለት ነው። ውዶቼ ደሽ የቻላችሁ በመጾም ያልቻላችሁ ደግሞ ዱአ በማድረግ በዱአ አንረሳሳ። አላህ ሀገራችንን ሰላምን አንጥቶ ሀገራችን ኢትዮጵያን የዙሮውን ሰላም ፍቅር መልሶልን በሀገራችን ላይ ይሰብስበን እንደው ዘረኝነት እና ጥፎቶ በሀገራችን ላይ ይሰብስ በን ላለ ህጎቼ ላስባ ነው ካለ ሰላሙ አንድነት ፍቅሩን ናንተለን። እንግዲህ ድሪያም የምትፈልጉ ህጎች ካላቸው መረጡ ማለት ነው። ድሪያ የምትፈልጉ ካላችሁ ምርጥ ምርጥ ድሪያ ሞልቷል። ድሪያ መግዛት የምትፈልጉ ህቶች በዚሁ አጋጣሚ መረጡ። በኮሜንት ኮሜንት ላይ ከፈለጋቸው ቁጥር አስቀምጠላችኋለሁ። ምርጥ ምርጥ ዝርያ አለ። ዝርያ የምፈልግ ዝርያ የምፈልግ ሰው እህታችን ቁጥሯን አስቀምጥላታለሁ አስቀምጥላችኋለሁ። ዳይር ሰፋ ነው ያለችው፣ የት ቦታ መላክ ትችላለች። ምርጥ ዝርያ አለ። የምፈልጉት ነገር ሁሉም አለ። ነገሩ ዝርያ ብቻ ሳይሆን የምፈልጉት የልብስ አይነት አለ። እነዚህን ቀሚሶች አሉ ማለት ነው የምትፈልጉትን የልብስ አይነት አለ። ከፈለጋችሁ ቁጥሯን አስቀምጥላችኋለሁ። እንዲሁም ደግሞ የሶላት ሰጃዳ ማሻአላህ በጣም የሚያምር የሚያምሩ ሰጃዳዎች አሉ። የፈለጋችሁ ግዳ የርሰፋናት ልጅቷ ቁጥሯን አስቀምጥላችኋለሁ። እንዲሁም ደግሞ ብር ምናምን የምትፈልጉም ራሱ አለ። እያጠባች ነው፣ ተኝታለች፣ ስልኩ ቻርጅ ላይ ነው። በዚህ ሳይድ ደግሞ ስብሰባ ላይ ነው፣ ቻርጅ ጨርሶ ነው፣ አላየውም። ለሰው ብላ አይደለም ለራስ ሰበብ ሰዎች ብዙ ጊዜ ሰበብ ለሰው ይሰጣሉ። አይደለም ለራስህ ሰበብ ስጥ። ለራስህ ነው ሰበብ መስጠት ያለብን፣ ለሰው አይደለም። በቃ ሚስቴ ያላነሳችው በቃ ቤት ምግብ እያዘጋጀች ነው ወይ ሰው አላየችውም። በቃ ፖዚቲቭ የሆነ ሰበብ ስጣት። ስትገባ ስልክ ባለማንሳት ምክንያት ጭቅጭቅ ውስጥ አትገባም። ደክሞ ነው። ለምንድ ነው የሚሰጣኙት? ሙስሊሞች ሙስሊሞች አይጎረብጥ ትራፊክ የተባለው ለዛ፣ ሞቶስምንዲ ነው። ያደክመኛል፣ ይሰባብረኛል፣ አቅሜ ነስቶኛል፣ ምንም በቃ መስራት አልቻልኩም ይላሉ። እንደዚህ አሆኛለሁ እኔ ሳላስበው ድንገት ነው የሆንኩት። ባለፈው የዛሬ ሁለት ዓመት ማስተርስ ስንጀምር ማታ ማታ ነው የምንማረው፣ ቀን እንተኛለን። አላስተዋልኩም፣ ተቅሪበን ለስድስት ወር ታመምኩ። ምን አይነት በሽታ ቢይዘኝ ነው ዓይን ነው እንዴ እንዳልል ዓይን እንደማይበላኝ አውቃለሁ? ተግባባን። እንደ እናንተ እንዳላሳብህም ማለት ነው። ከዚህ በኋላ በቃ ነገሮችን ወላሂ እንትም ማለት ሁላ አቃሰኝ። በቃ እጄ ምን አደረብ